ሰላም ጤና ይስጥልኝ። የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ በድጋሚ ወንድማችን ሚኪ እስኪያስ ጋብዘነዋል። በኢምቦክሲም በተለያዩ በስልክም ደውላችሁ ደግማ አቅርብልን ባላችሁት መሰረት ደግሜ አቅርቤላችኋለሁ። ኒኪም ፈቃደኛ ሁነ በድጋሚ ወደ ሶሎዳ ሚዲያ ስለመጣ በድጋሚ በሰላም ስለመጣ ወደ ሶሎዳ ወደ ሶሎዳ ሚዲያ ከልብ ነው የምናመሰግነው። እንኳን በሰላም መጣ። እንኳን ደህና ቆያችሁኝ፣ ሶሎዳ ሚዲያ። ሚኪ፣ እንደምንሰንበት እንደምን አለ። እንግዲህ አድርጋችሁ ስለጋበዛችሁኝ በድጋሚ እንግዲህ ቤተኛ ሆኛለሁ። ከልብ አመሰግናለሁ። መልካም ሚኪ፣ እዚህ ሶሎዳ ሚዲያ ባለፈው ቀርበ ነበርና የመጡ አስተያየት ካሉ ብታጋራ። ምክንያቱም አብዛኛው በትግራይ ውስጥ በትግራይ ተወላጆች የሶለዳ ሚዲያ ብዙ ፈርጀውታል። አህዳዊ ነው፣ የደርግ ሚዲያ ነው፣ ሞር የሶለዳ ሚዲያ ባለቤቱም ወድሻንበል ነው። ከዛ እያይዘው ብዙ ነገር ኢትዮጵያዊነት የሚያቀነቅን በትግራይ ውስጥ በትፔዴፍን እየተከተለ በአንዳያሉ ሲሳደቡ ነበርና ከድምፆ እያለ ውጭ ከተመጅ ትግራይ ውጭ እነሱ ከሚያስከረክሩት ሚዲያ ውጭ ኢንተርቪው የሚሰጥ የትግራይ ተወላጅ ብዙ ስድብ እና ብዙ መዓት ነው የሚወርድበት። ያንን ስድብ ያንን መቋቋም ስለማይችል ደግሞ ሰው ይሸሻል። ብዙ ሀሳብ እያለው የትግራይ መሆን የትግራይ ተወላጅ፣ የትግራይ ፖለቲከኛ አብዛኛዎቹ ወደ መሀል ፖለቲካ መጥተው ከማንም ኢትዮጵያ ሚዲያዎች በነፃነት መናገርና ማውራት ሀሳባቸው ማካፋል በጣም ይሻመጥቃሉ እና አንተ በዚህ ላይ ምን ያጋጠመ ነገር አለ? በእርግጥ ይሄ ልምምድ እውነት ነው፣ የቆየ ልምምድ ነው። እኔ ከሀገር ቤት ጀምሮም እንደዚህ አይነት ስሜት ስለነበረ ብዙ እንግድ አልሆንኩም። በአሁኑ ኢንተርቪው ግን ብዙ ኮሜንቱ ጥሩ ኮሜንት ነው የተሰጡት። ብዙ ጥሩ አስተያየት፣ ገንቢ የሆነ አስተያየት ስለተሰጡ በክፉ መልክ እስካሁን ድረስ የመጣ ያለም ግን እንደዚህ አይነት ሚዲያ በማቅረባችሁ ብዙዎችን የትግራይን ህዝብ ልሳን በመሆናችሁ እናንተ ልትመሰገኑ ይገባል። በየትኛውም አቅጣጫ በየትኛውም ሁኔታ ቢመጣ ተግዳሮት እንዳለው የሚታወቅ ነገር ነው። ምክንያቱ ለዘመናት ታፍኖ የነበረ ማህበረሰብ በሚዲያ በኩል ሲመጡበት ጠላቱ መደንገጡ አይቀርም እና እንግዲህ ልሳን የትግራይ በመሆናችሁ ከልብ አመሰግናለሁ። የአንድ ፓርቲ ብቻ ወይም የድሮ አቀንቃይ እንዳልሆነ ማሳያውኛ የተወላጆች ነን እና በርቱ ለማለት ፈልጌ ነው። እስካሁን ጥሩ ገንቢ ሀሳቦች እየተሰጠ ያሉት መልካም። እንግዲህ ወደ ዋናው አጀንዳችን ንግባና ጥያቄ አሁን በትግራይ ውስጥ እንዲሁም በኢትዮጵያ መካከል ላይ እንግዲህ ትግራይ ስንል አሁን ራሳቸው ገንጥለው ከሚያስቡ አንጻር እንጂ ትግራይ የኢትዮጵያ አካል ነው። ስለ ኢትዮጵያ ጉዳይ ነበር ማውራት የነበረብን። ነገር ግን ከሁለት ከፋፍለው የትግራይ የአማራ የአፋር የእንትን ብለን እናወራ አድርገውናል፣ አስገድደውናል። ችግሩ እስካልተፈታ ድረስ እንደዛ እያሉ ችግሩ ለመፍታት በተለይ የችግሩ አካላትን ለማስወገድ እንደዛ እያሉ እንገልጻለን ማለት ነው። አሁን በትግራይ ውስጥ አንድ ትልቅ ጉዳይ አለ። አንዱ ይሄ የእምነት ጉዳይ የትግራይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ቤተ ክህነት ነው ያላት፣ አንድ ጳጳስ ነው ያላት፣ አንድ አባት ነው ያሉ። ነገር ግን ከዚያ ፈንግጠው ወጥተው ራሳቸው ቤተ ክህነት ብለው ትግራይ ውስጥ አጥረው አስቀምጠው እኩል ከህወሀት ጋር ህወሀት መግለጫ ሲሰጥ እነሱ መግለጫ እያወጡ ህወሀትም ቂጥ እየተከተሉ ህወሀት ወደ ኢትዮጵያ መህር ሀገር አንድነት ሲል እነሱን ተከትለው የሚመጡ ህወሀትን ልገንጠል ሲል ደማ የሚገንጠል ሻዕቢያ ወንድማችን ነው ሲል ወንድማችን የሚሉ ጳጳሳት ቄሶች በትግራይ ውስጥ ተፈጥረው የህዝብ አንድነት ሰላም መስቶት ብዙ ነገር እየፈጸሙ ይገኛሉ። እና ስለነዚህ ቄሶች እና አባቶች ብለው ራሳቸው የሚጠሩ ሰዎች ነው ዛሬ ልጠይቅ የምፈልገው። እና ስለነዚህ ምን አስተያየት አለህ? ስለ አባ ሰረቀ የሚባሉ ሰውዬ ከኤትጌአር ከትግራይ ከኢትዮጵያ ቤተ ክህነት ገንጥለው የትግራይ ቄሶች የትግራይ እምነት ከኢትዮጵያ ገንጥለው የኤርትራና የትግራይን አባቶች የእምነት ተቋማት እናዋህዳቸዋለን አንድነን የሚል እያቀነቀኑ እየሰበኩ ይገኛል እ ከኢትዮጵያ ገንጥለው ከኤርትራ አንድ ለማድረግ ነው። ይሄ ይቻላል? እንዴትስ ነው የሚታየው? ይሄኛል ጥሩ ጥያቄ ነው ማይኪ፣ ወቅታዊ የሆነ ጥያቄ ነው በትክክል። እንግዲህ ፈተናዎች፣ ብዙ ፈተናዎች እየገጠማት ነው። በቤተ ክርስቲያኗ ህግና ስርዓት አላት ቤተ ክርስቲያኗ። በነገራችን ላይ በህጉ ስርዓት መሰረት አፈንግጦ መውጣት አይቻልም። አፈንግጦ መውጣት አይቻልም። በብፁዕ ወቅዱስ አቡነ ማትያስ ነው የምትተዳድረው። እሳቸው በሚመሩት የኦርቶዶክስ ቤተ ክርስቲያን ላይ እንግዲህ እኛ በዚህ መልክ አንተዳደርም ብለው ራሳቸውን ያገለሉ የትግራይ የቤተ ክህነት ሊቀነጳጳሳት አሉ። እነዚህ ልቀና ጳጳሳት ከተሰበሰቡ በኋላ በማህበረ ሳለም ፕረሚናጦስ እዛ ማህበር ተመስርቶ እንግዲህ ወደዚህ እንቅስቃሴ ከተገባ በኋላ የመጀመሪያው መነሻ የተደረገው የቤተክርስቲያኑን ዶግማ ያልተከተለ ሁለት ሀሳብ አነሱ። አንዱ ከሴጣን ጋር ቢሆን እንሰራለን ስላሉ ዶግማቲክ የቀኑና ስህተት አይደለም ያለው የዶግማቲክ ስህተት ነው። ስለዚህ ህብረት የለንም ከኦርቶዶክስ ጋር አሉ። የመጀመሪያ የነበረው ሀሳብ ማለት ነው። ይህን ሀሳብ ያነሱት ደግሞ ሊቀነጳጳሳት በቤተ ክርስቲያኗ ስም ሳይሆን በራሳቸው አገሪቷን ለማፍረስ የሚመጣ ያለውን ኃይል እንደማንም ኢትዮጵያዊ አማኝ መከላከል ሀሳብ መስጠት መብትም ስለሆነ እነዚህ ውሃት የሚባሉት አገር አፍራሾች ስለሆኑ የትም ቢሆን ይህንን ነገር አንቀበልም ያሉ ሊቀነ ጳጳሳት አሉ፣ ቁጥራቸውም ትንሽም ቢሆን በዛኛው ሳይድም ያው እንደሚታወቀው የጦርነት ነጋሪት ከተጎሰመ በኋላ በሁለቱም አቅጣጫ ብዙ ፕሮፓጋንዳዎች ነበሩ። ማለትም የቤተ ክርስቲያኑ አባላት ሳይቀሩ ቀሳውስት፣ ዲያቆናት ምንም ምንም በቃ መንቀር የማይባለው ተሳትፎበታል። እንግዲህ የዚህ ዋና አቀንቃኝ ደግሞ ሆነው በዋናነት ደግሞ እንግዲህ እንደምታውቀው ከዚህ በፊት በአውስትራሊያ የነበሩት ብፁዕ አቡነ ሰረቀ ብርሃን አሁን ስማቸው ደግሞ አቡነ ሰላማ መሰለኝ የተባሉት አቡነ ሰላማ ተብሏል። እኚህ አባት ብዙ ጊዜ እንደሚታወቅ የፖለቲካ ቅንቃይ ናቸው። መልካም። እንግዲህ እሳቸው በፖለቲካ አመለካከታቸው የህወሃት እምበባ ጠባቂ የሚባሉ አባት ናቸው። በአብዛኛው ብዙ ጊዜ በዚህ የለፉ የሰሩ ሰው ናቸው። እኛ አባት እንግዲህ የሚያስተላልፉት ሁል ጊዜ ጸባጫሪ ጥያቄ የሚያስነሳ ሰዎች በብሔር የሚያጋጭ እና የፖለቲካ አመለካከታቸው በይፋ የሚደግፉትን አይነት አዝማሚያ ያለው አይነት ክንውን፣ ሀሳብ፣ ውይይት የሚያካሂዱ አባት ናቸው። እንግዲህ በትግራይ ያለውን አካሄድ አንዱን ጠልቶ አንዱን የሚወድበት ምክንያት ደግሞ ስታይ ከቤተክርስቲያኑ ከዶግማውም እና ከክርስትናው ያፈነገጥ አካሄድ የሚካሄድ ያለው። በብዙ መልክ እንግዲህ እኔ ከማስታወሰው እንኳን ወደ ሁለት ሶስት ዓመት ሊሆናቸው ነው ኦፊሻሊ ቤት እየከፈቱ ብዙዎቹ ጋር እየሄዱ ሀሳብ የሚሰጡት ዋና ዋናው አትኩሮታቸው ፖለቲካ ነክ ነው። ሃይማኖታዊ ነክ ብዙ ጊዜ ሲያቀነቅኑ አይሰሙም። እንግዲህ በኢትዮጵያ ውስጥ ያለው በጣም በጣም ደስ ከሚያሰኘው ነገር አንዱ የይቅርታ መንፈስ ይዘው ብፁዕ ቅዱስ አቡነ ማትያስ ትግራይ ድረስ እንደመጡ ይታወቃል። እኒህ አባት ለመጀመሪያ ጊዜ በዓለም ታሪክ ፓትርያርክ የሚያክሉ እንግዲህ ለአንድ ሊቀነ ጳጳሳትን ጥየቃ ወይም እንደ ክልል ደግሞ ለአንድ ክልል ማህበረሰብ ይገደኛል፣ የህዝብ ችግር ላይ ነው ያለው አሁን ተቀራርበን በእርቅ በይቅር ይቅር መንፈስ ወደ ዋናው ወደ ቀድሞ መመለስ አለብን የሚል የረጋ ሀሳብ ይዘው መጥተው በር ተዘግቶባቸው እንደተመለሱና እጅግ እንዳዘኑ እናውቃለን። ይህ ለመላው ኢትዮጵያ ያሳዘነ አንገት ያስደፋ ነበረ። በነገራችን ላይ እንኳን የሃይማኖት ተከታይ ለሆኑት የፖለቲከኞች እንኳን አቀባበሉ ስርዓትና ህጉን ተከትለው በጥሩ መስተንግዶ ነበር የተሸኙት። የፓርላማ አባላት መጥተው ያውቃሉ በዛ የክልሎች ተወካዮች መተው ያውቃሉ። የውጭ ሀገሮች አምባሳደሮች፣ ሌሎች መተው ያውቃሉ። አቀባበሉን አይተነዋል በመንግስት ደረጃ እንግዲህ፣ በሃይማኖት ደረጃ በዚህ መልክ የሚሄዱ በጣም አሳፋሪና አሳዛኝ የነበረ ነው። ስለዚህ ይ ያኮረፍኩኝ ሀይል ነኝና የትግራይን ህዝብ ወክለዋሉ የሚሉት ሊቀነ ጳጳሳቶቹ ደግሞ የተወሰኑ በታሪካቸው በጣም መጥፎ የሚባል የታሪክ ስህተት እየሰሩ የመጡ በቤተሰብነት የተሰባሰቡ መሆናቸውን ደግሞ የሚታወቅ ነገር ነው። እና እሳቸው ይህንን ነገር ያደረጉበት መንገድ የህወሓትን የፖለቲካ ሲስተም ለመከተል ተፈልጎ እንግዲህ፣ በዚህ በኩል በኢትዮጵያ ኃይል በኩል ያለውን አኩራፊ ኃይል እንዲሁ ዝም ብሎ እንዳንበት ነው፣ ወደ ኤርትራ ንውሰድና አንድ ዝም ብሎ ድንበር ዘለል የሆነ ሲኖዶስ መመስረት ይቻላል የሚል አቋም ይዘው ነው እንግዲህ የሚሄዱት ያሉት። በነገራችን ኦሪንታል ከሚባሉት የሰባቱ ወይ ስምንቱ ሀገራት ማዕቀፍ ውስጥ ኤርትራ አንዱ ሀገር ናት፣ ታቃፊ ናት። ስለዚህ እንደ ግብፅ፣ ኤርትራ፣ ኢትዮጵያ፣ ሲሪያን፣ አርሜኒያ ስንትና ህንድን ጨምረ ከነሱ ውስጥ አንዷ ናት ኤርትራና። በምን ማዕቀፍ ሊታቀፉ እንደፈለጉ ግልጽ አይደለም። ሁለተኛ በዚህ ሀሳብ ተጠይቀው ያውቃሉ። እሳቸው ማለት የኤርትራ ለሁለት እንደተከፈለ ቤተክርስቲያን ይታወቃል የስደተኛው ሲኖዶስ እና የሀገር ውስጥ ሲኖዶስ ተብሎ እንግዲህ ውሃ ትልቅ እንደሚያደርገው እንደነበረው ከዚህ በፊት በኤርትራ ተመሳሳይ ድርጊት ተደርጎ ብፁዕነታቸው ወደ ውጭ ሀገር እንደተሰደዱ የሚታወቅ ነው። የታሰሩ እንዳሉ የታወቀ ነው። በእስር እንደሞቱ የሚታወቁ አሉ። ስለዚህ በኤርትራ በኩል ያለው የኤርትራን የሚመስል፣ በውጭ ሀገር ያሉት ደግሞ እንደምታውቀው ተፈናቃይ ሆነው ስደተኛ ሆኑ የሚኖርባት ነገር ነውና ከማን ጋር ሊሰሩ እንደሚፈልጉ ሲጠየቁ የኤርትራው በመንግስት የሚተዳደረውን ይህንን ተከትለን ነው የምንሄደው ብለዋል። ስለዚህ የህወሀት አንጃ ከሻቢያ አንጃ ጋር የካድሬ ስብስብ እስኪመስል ድረስ በዚህ ልክ ነው የሄዱበት እና በጣም ደስ የሚለው የትግራይ ህዝብ ግን በዚህ ልክ የተቀበላቸው አለመሆኑን አስደሳች ያደርገዋል። እና ብፁዕነታቸው የሚሰጡት ያሉትን አስተምሮ ፖለቲካ ነው። ይህ በነገራችን ላይ ለሁለት ሶስት አይነት መንገድ የከፈተ ነበር። አንዱ ምን ብለዋል ከዚህ በፊት ለማስታወስ ያህል የተቀናቃኝ ኃይሎች ትግራይ ውስጥ ያሉ የፖለቲካ ተቀናቃኞች፣ እነዚህ መሳተፍ ትርጉም የለውም ቢጋጋጡ ከህወሓት አያመልጡም አይነት ስሜት ያዘለ ሀሳብ መስጠታቸው ብዙዎቹን አስኮርፈዋል። ሁለተኛ በኤርትራ በኩል ያሉ ተቀናቃኞች መጥተው ዝም ብለው እዚህ መጥተው ጨረጨሩ እኛ ከሻቢያ ጋር ሀይል ደግፈን እስከ መጨረሻ ድረስ እንሄዳለን ብለዋልና የይሁዳ አይነት መንፈስ የተጠናወታቸው አባት ልቦና እንዲሰጣቸው እየለመንን ግን አካሄዳቸው ትክክል ያልሆነ ፍጹም ኦርቶዶክሳዊ ያልሆነ ሲቀጥል የትግራዊ ስነ ልቦና የሌለው ፖለቲካ እና ፖለቲካ ያነገቡ አባት ናቸው። እና በትግራይ ያለው አካሄድ ሄዶ ሄዶ የትም ለአርፍ ብዙ ውስብስብ የሆነ ለራሳቸው እርጋታ ያልተሰጠው ከኋላ የፖለቲካ ኃይል የሚገፋው ቤተ ክህነት መሆኑን የምረዳው። ማይኬ መልካም ሚኬ፣ ከዛ ሳንወጣ ወደ ጦርነቱ ከመግባታችን በፊት ከ24 ጥቅምት 2013 ቀደም ብሎ ወደ ጦርነት የሚያስገቡ ብዙ ጉዳዮች ነበሩ፣ እና አብዛኛው የትግራይ ቄሶች እሳቸው ጨምረው ማለት ነው፣ ብዙዎቹ ትግራይ ቄሶች ኃላፊዎች እዛ የነበር ጳጳሳቶች በሙሉ አንድ ቀን ለህወሀት ያ ሁላ ጥፋት ሲያወጣ መጨረሻ ላይ ደግሞ ራሱን ትፔሌት የሚያምንበት የትግራይ ህዝብ በተሳሳተ ስትራቴጂ ወስደን አደጋ ውስጥ ለነዋል፣ በራሳችን ስትራቴጂ ውድቀት የመጣ ነው፣ የመሪነት ክፍተት ነው ብሎ እንግዲህ መጨረሻ ላይ ጦርነት ካበቃ በኋላ ከፕሪቶሪያ በኋላ በተለይ አምነዋል፣ በመግለጫ አውጥተዋል። እና ያ ሁላ የተሳሳተ መንገድ ሲሄዱ አብዛኛው የትግራይ ቄሶች በኃላፊነት ቦታ አሁንም ኢትዮጵያ በድለናለች ጀኖሳይድ ፈጽማለች የትግራይ ቤተክርስቲያን አፈሳለች እያሉ ኢትዮጵያ የሚከሱ አንድ ቀን ህወሀት እንደፈለገ ህዝብ ወደ ተሳሳተ መንገድ ይዞ ሲሄድ ኢትዮጵያም እየሰደበ የኢትዮጵያ ህዝብ እያዋረደ አዲስ አበባ ጀምረን አዲስ አበባን ጨርሰዋለን ሲሉ ፍኮራ የነበረው ታውቋል። አንድ ቀን መግለጫ ወጥተው እንኳን አውግዞ አያውቁም። ነገር ግን እየዘሉ ለኢትዮጵያ ነው የሚወቅሱት። ለኢትዮጵያ ያሉ ቄሶች ናቸው የሚወቅሱ ልክ እንደ ህወሀት መግለጫ ነው ተከትሎ የሚያወጡት። እና የራሳቸውን ግድ ሳያነሱ በራሳቸውን በውስጡ ያለውን አንድ ነገር እስከዛሬ እስከዛሬ ነው የሚለው እስከዛሬ ይሄ አባሰራ ቀ የሚባል ሰውየው እስከዛሬ ለህወሀት አንድ ቀን መግለጫ ወጡ ወቅሶ ያውቅ እንግዲህ ትፔዴፍ ራሱን ያምንበት እንኳን ለእርዳታ የመጣ ከሰማንያ አንድ ሺህ ኩንታል በላይ ተዘርፏል ተብሎ ሲከሰሱ በዓለም አቀፍ እርዳታ እንዳይገባ ሲያቆሙ የዓለም አቀፍ እርዳታ የሚያቀርቡ ለእናትና ለህፃናት ዱቄት እና እንትን የሚያመጡ መድኃኒት የሚያቀርቡ ትፒኤልፍ እየዘረፈ ነው ብሎ ሲከሰሱ እኛ 37 ሺህ ኩንታል የዘረፍነው እኩል ከሻዕብያ እና ከእንትን የዘረፍ ነው ብሎ ጥናት አጥንተ አምጥቶ ነው በድምፅ ወያ ያቀረቡ። ይህን ያህል በህዝቡ ሲሰሩት ይህን ያህል ድራማ ሲሰሩት አንድ ቀን መግለጫ ወጥቶ ያው ሃያ አራት ሰዓትን ኢትዮጵያ ሲከሱና ኢትዮጵያ ሲያዋርድ ነው የምናያቸው። ስለዚህ ህስ ምን ትላለህ? ቴንክ ዩ ማይክ፣ በእርግጥ ልክ ነህ። ምንም አሁን የአደባባይ ላይ ወጣ ሀቅ ነው። እንግዲህ በኢትዮጵያ ኦርቶዶክስ ያለውን መጀመሪያ ማየት ያስፈልጋል። በኢትዮጵያ ኦርቶዶክስ በልበ ሰፊነት በይቅርታ እስካሁን ድረስ እንደውም ውግዘት ሁሉ አልተከናወነም። እስካሁን ድረስ ነግ የእኛን ህዝብን በዚህ መልክ መግፋት የለብንም ተብሎ እየተጠበቁ ነው። እስካሁን ድረስ ብዙ አይነት መግለጫዎች ራሱ እነዛ ሲያወጡ እስካሁን ድረስ እንግዲህ በልበ ሰፊነት በትህትና በመንፈሳዊ አይን እየተጠበቁ ናቸው። እነዛ ሰዎች ደግሞ እንግዲህ የተወሰኑ ናቸው። ከሊቀነ ጳጳሳት የተወሰኑት ምን እያሉ ነው? እንግዲህ ፖለቲካው መዘውሩን ማራገብ አለባቸው ማኬ አንተ ከልብ ካላደረግከው የሆነ ነገር ካልፈለግከው ገብተኋል ሀሳቦ ማድረግ እየተወለመደ ነው። በነገራችን ላይ ትግራይ ውስጥ ሰላማዊ ሰልፍ ለማድረግ ብዙ አንድ ሚሊዮን አንድ ምክንያቶች ነበሩ። ሂማን ትራፊኪንግ ሲደረግ፣ ሰው ልጅን በመሸጡ ራሱ በወንጀል የሚያስጠይቅ አስነዋሪ ድርጊት ነበር። ይሄንን ሰላማዊ ሰልፍ ያስፈልገው ነበር፣ ምህለል ያስፈልገው፣ ጸሎት ያስፈልገው ነበር፣ ምክክር ያስፈልገው ነበር፣ ግሰጻ ያስፈልገው ነበር። አላደረገም። ሰው የገዛ ወንድሙን ሴቶች እያገቱ ሲገሉ የለም፣ ሀብት ንብረቱ ሲዘረፍ የለም። ማለት ሰዎች ቤተክርስቲያን መሄድ አቅቷቸው እህል ውሃ ጠፍቶ እቤት ተጨቁነው በሚያልፉበት ዘመን አንድ አባት ሊያጽናኝ የሆነ እንኳን ይሄድ የለም።

አየህ፣ ለሚዲያ ፍጆታ የሚያስፈልገው ቦታ ነው የሚኬደው እንጂ ድሃውን ማ መች ይፈለጋል፣ ምዕመኑ መች ይፈለጋል። ስንት በየገጠሩ ነው እንዲወድቅ ያለው፣ ስንት ገበሬ ነው እንዲተበትኑ ያለው፣ ስንት ተማሪ ነው እንደዚህ ሆኖ፣ ስንት ሴቶች ነው እንደዚህ የተደረጉት። አሁን ይሄንን ፖለቲካ ላይ መዘፈቃቸው ዋና ምክንያቱ እንግዲህ ከዚህ በፊት አንተ አንስተው ሰምቼ ያውቃለሁ፣ ሌሎቹ ብዙዎቹ አንስተውት ያውቃሉ? ለረጅም ዓመት እጁን ከላከባቸው ትልቅ ተቋማት ውስጥ አንዱ ኦርቶዶክስ ነው። ስለዚህ በነ አለቃ ፀጋይ በርሀ የሚመራ የቤተክርስቲያን መዋዘውር ምን ሊሆን እንደሚችል አስቀድሞ የታወቀ ነገር ነው። እሳቸው ደግሞ ከዚህ በፊት እንግዲህ በቤተ ክህነት አገልግሎታቸው ብዙ የፖለቲካ ስራት ሲሰሩ የነበሩ፣ ብዙ ጊዜ ክስ የታወቀ ሳሚደርስባቸው ሁልጊዜ አወዛጋቢ የሆኑ አባት ናቸው እና ዋናው ፍላጎታቸው ሃይማኖቱ ገድቧቸው እንጂ ፖለቲካ ተቃዋሚ ሆነው መስራት የሚፈልጉ እጅግኑ ልባቸውና አይናቸው ገልጠው ፖለቲካ ላይ የሚውሉ አባት መሆናቸው ሁሉም ሰው የሚያውቀው ነው። ይተቻሉ፣ ይጠየቃሉ። ብዙ ጊዜ የሚጠየቁት እና አስተባብሎ ማለፍ የሚፈልጉት በሃይማኖቱ መስቀሉን ይዘው እንግዲህ ጦሩ ከኋላ እንዳለ ብዙ ማሳያዎች መግለጽ ይቻላል። እንግዲህ የትግራይ ነገር በሶስት ጊዜ ታውጆ ነበር፣ የጾም ምህለላ ታውጆ ነበር። አንድ ጊዜ ነው የተከናወነው። ያው የአክሱሙ ደግሞ ሁሌ በየአመቱ ሁለት ጊዜ ሶስት ጊዜ የሚደረገው ምህለላ አለ። የተለመደ ነገር ነው፣ ለዘመናት የቆየ ነው። አዲስ ነገር አይደለም። ይህንን ማድረግ አልቻሉም። አሁን ያኛውን ግፊት አድርገው በተለይ በእነ ጌታቸው ረዳ የሚደረገ የነበረው ጊዜያዊ መንግስት ፈተናዎቹ፣ ተግዳሮቶቹ በሙሉ እንዳላዩ ሲያልፉ የነበሩ ሰዎች አሁን ተመልሰው መጥተው ትግራይ ችግር ላይ ናት ያለችው፣ ሰላማዊ ሰልፍ መጥራት አለብን ከመንግስት ጎን መሆን አለብን እኛ ይህን ነገር ማደናቀፍ የለብንም የሚል የአዞን በማንባታቸው አስነዋሪ እና አሳፋሪ ድርጊት ነው። ይህንን ለማለት ነው የሚችለው። ማይኪ፣ መልካም ጥሩ አድርገን የገለጽከው። ወደ ሁለተኛው ጥያቄ ልግባና አሁንም ከነሱ ከትግራይ ውስጥ ካሉ የሃይማኖት መሪዎች ሳንወጣ አንድ ጥያቄ ልጠይቅህ ነው። ያ ጥያቄም እንዳልከው ጌታቸው ረዳና ደብረጽዮን አንድ ላይ የነበሩ በአንድ ፖለቲካ አሰላለፍ ፈጥረው ሂደው መጨረሻ ላይ እነሱ በሄዱበት መንገድ ህዝቡም ተከትሎ ብዙ ዋጋ ተከፍሏል። ትግራይን ክልል እንደ ክልል ወድሟለች ማንኪያ ሳይቀር የበሬ ማረሻ ሳይቀር ሙሉ ተዘርፎ ክልሉ ባዱ የቀረው የጠፈሩት ትውልድም ቀላል አይደለም። ይህን ያህል ችግር ተፈጥሮ መጨረሻ ላይ ፕሪቶሪያ የሚለው መጥቶ በዛ ትንሽ የመተኳኩሱ በጥይ ሲሞት የነበረ ወጣት ቀርቶ ችግሮቻችን ቁጭ ብለን የምናይበት የቱጋን ያለው ስህተቱ፣ ችግሩ ቁጭ ብለን አይተን በጠረጴዛ የምንፈታበት እድል ፈጥሮ እያለ አሁንም ሁለቱም ከሁለት ጎራ ተከፍለው የትግራይን ፖለቲካ ከሁለት ሰንጥቀው ግማሹ ትግራይ ወደ ኤርትራ የሚያይ ግማሹ ትግራይ ደግሞ ወደ ኢትዮጵያ የሚያይ አድርገው የተሸዋረረ የፖለቲካ አቋም ይዘው ህዝቡ ወደ ተሳሳተ መንገድ ሊወሰዱት ይገኛል። በዚህ ባለንበት ደረጃ ሰዓት ጌታቸው ረዳና ደብረጽዮንን አስታርቀው ወደ አንድ መሀል አምጥተው የህዝቡ ዋናው ጉዳይ ትኩረት አድርገው እንዲሰሩ ማድረግ አቅቷቸው ኤርትራና የኤርትራ መንግስትና የትግራይን ህወሀትና አንድ አድርገው አንድነት ለማምጣት ጥረት የሚያደርጉ ቄሶች ይቻላል ወይ? ደብረጼና ጌታቸው ረዳ ከአንተ ጋር ያሉ ትግርኛ የሚያወሩ በአንድ ክልል በአንድ ቅድም እንዳልናቸው አብዛኛው የህወሀት ቃል አቀባይ ናቸው። ከህወሀት ጋር አብረው በስብሰባ ሀያ አራት ሰዓት የማይለዩ ናቸው። ጌታቸው ረዳና ደብረጽዮን ማስታረቅ አርቻም ቄሶች ወይ ደሞ ጳጳ ሰዎች፣ እንዴት ነው ኢሳያስና ደብረጽዮን አስታርቀው ሰላም ሊያመጡ የሚችል? ምክንያቱም ይሄን ያነሳሁት ሁለቱም መንግስት አስታርቀን አንድነት አመጣለን ነው። ያን ያን አባሳከ እና ይቻላል እ ማይኪ አይቻልም። ድርቅ ባለ መልስ ቀጥታ ሊመለስ ከተባለ አይቻልም። የትግራይም ካየው በነገራችን ላይ በጣም የሚያሳዝነው መልክ በትግራይ በኩል ያሉት ማንኛውም ሀሳብ፣ የተለየ ሀሳብ ያላቸው ሰዎች አገር እስከ መከልከል ሲደርሱ እነዚህ ሊቃነ ጳጳሳት የቤተ ክህነት ሰዎች የማንኛውም ሃይማኖት፣ በነገራችን ላይ አራቱ የአይሁዱም፣ የፕሮቴስታንቱም፣ የካቶሊክም፣ የእስላሙም ገለልተኛ ሆኖ ማየት የሚፈልገው ነው እና ልበ ሙሉነት የለም በነገራችን ላይ ማለት ነው። በእስልምናው ያየኸው እንደሆነ እንደው እርቁ ከተባለ በኋላ ጊዜም አልፈጀባቸውም፣ ሄደው ተገናኝተው አንድ ማህበር ቀድሞ ወደ ነበረው ለመመለስ ብዙ ጊዜ አልፈጀባቸውም። የካቶሊኩ እንደምታውቀው ተመሳሳይ ነው። ሌሎቹ ብዙ ተቸግረው አያውቁም። የኦርቶዶክሱ ትልቁ ነገር የተደረገው ይሄንን የአንድ ቡድን ተላላኪ ስለሆኑ ነው። አይፈልጉም በምንም ተአምር አይፈልጉም። በነገራችን ላይ ብዙ ነገሮች ነበሩ፣ መታረቅ የሚገባን ነገሮች። ለምሳሌ አንድ አብነት መውሰድ ቢቻል ተንቤል ላይ የተደረገው ሰላማዊ ሰልፍ እንግዲህም በመንግስት ይሄ ሁሉ ሲያደርግ፣ በእንደርታ ኬላ ሲደረጉ፣ በአዲግራት ስማስም ሲያወጡ፣ አንድም አላወገዙም። ተገዝተው ነው ተብለው ነው ሲባሉ አንድም ያወገዘ የለም። ልጅ ና እናት አንገት ለአንገት ተናንቀው ግድ የለም እንደዚህ አይሆንም ሲባል ያው ገዛ አንድ አባት አትሰማም፣ አትሰማም ምክርም ሲሰጡ አትሰማም እና ቤታቸውን ይቀርቶ እና ሌሎችም ቢመጡ እነሱን የሚነካ ህወሓትን የሚነካ እስከሆነ ድረስ የዛኛው አንጃ የነ ደብረጽዮን ግሩፕ የሚነካ እስከሆነ ድረስ እነዚህ ቤተክርስቲያን ውክልና አለን የሚሉ ሊቃነ ጳጳሳት መቃወማቸው አይቀር ነገር ነው። እርቅ የሚባለው ግን እርቅ የሚባለው በመንፈሳዊ ካየኸው ሰዎችን ሁለቱንም በአንድ አይን ማየት ስትችል ነው። ሁለቱንም አንድ አይን አይተህ አንተ ትብስ፣ አንተ ትብስ የሚባሉበት ግዴ ለማንተ ይህንን ተው ካልተባለ፣ እርቅ የሚባል የለም። መች ተለምነው ያውቃሉ? እንግዲህ እነሱ የእርቅ ባህሪ ታስታውስ ከሆነ ጌታቸው ኮ ጠይቀውት ነበር፣ ብፁዕነታቸው ብፁዕ አቡነ ማትያስ ሲጠይቁ ፓትርያርካችን አይ እንግዲህ እኔ ብፁነቱ ፖለቲካ ውስጥ አልገባ ነው፣ መንፈሳዊ ሃይማኖት ጉዳይ ውስጥ አልገባ፣ ብትታረቁ ግን ጥሩ ነው፣ ተቀራርባችሁ ብትወያዩ ግን ጥሩ ነው ተብሎ ልጅ ለአባት የመከረበት ዘመን ላይ ነበርንና በጣም የሚያስገርም ነው። በዚህ ለክ ናቸው። ስለዚህ ተንኮል ሴራ ያለበት ነገር ነው። አይፈልጉም፣ እርቅ እንዲደረግም አይፈልጉም። ምክንያቱ እስካሁን ድረስ ያያቸው በሙሉ መንገዶች ለእርቅ የሚያመቹ ምክንያቶችን አልፈጠሩም፣ ገፍተው እንኳን አልሄዱበትም። እንደውም የተሻለ ነገር ያየሁት የሰማሁት በሁለተኛ ዙር ላይ አንዴት አስታውስ ከሆነ ካቶሊክና እስልምና ተሰብስቦ ተውተው ያሉበትን ትክክል አይደለም ይሄ መንገድ ያሉበት የተሻለ በተወሰነ መልኩ የተሻለ ሆኖ ለአብነት የሚቀርብ ኤግዛምፕል ካልሆነ በስተቀር በፍጹም በፍጹም አቡነ ሰላማ በኩል የሚመጣው ሰላም በተአምር የማይታሰብ በተአምር አይፈልጉም። የትግራይን ሕዝብ ሰላም እንዲያገኝ አይፈልጉም። መገንጠል፣ ፖለቲካው ውስጥ በህወሃት የበላይነት እንዲንተዳደር ማድረግ የሻቢያን ስርዓትን አፍቀው እንሱን ጋ ህብረት ፈጥረው በኤርትራ በኩል የሚጨቆነውን ወጣት እና በትግራይ የሚጨቆነውን ወጣት በነሱ መከራ መደሰት የሚፈልጉ እጅግ እጅግ የአረመኔ የመንገድ የሚሄዱ ያሉት አባቶች ናቸው። የኔ መረዳት ማይኬ መልካም፣ እንግዲህ እንደዚህ ችግር ፈጣሪዎች ከሆኑ ማስታረቅ የማይችሉ ከሆኑ እንግዲህ በዚህ በነሱ በሚዘሩትን አስተሳሰብ ተከትለው ሚሄዱ ሚጠፉ ትውልድ አለ። ብቻቸው አይደሉም የጠፉ ያሉና ይህንን የእውነተኛ መንገድ እንዳልሆነ ትክክል እንዳልሆነ ከአንድ ሀገር ክልል መጥለው ከሌላ ሀገር ግንኙነት ማድረግ ሂዶ ሂዶ ጦርነት እንደሚወልድ ከታመነ ለተከታዩ ትንሽ ምክር ብሰጠው ማይኪ እንዴት አለ መሰለ እዚህ ጋር በጣም ትንሽ እንደሞ ሀላ ገብች ሊሆን ይችላል። በጣም ይቅርታ ይደረግልኝ። ፔንፉል ናት ይቺ ጥያቄ አሁን የጠየካት። ምክር መስጠት ማለት በጣም ከባድ ነው ለትግራይ ሕዝብ። ምክንያቱም መሰለ ትናንትና አክሱም አካባቢ የተደረገው በሻእቢያ ወታደር ምን እንደሆነ ያውቃል። ቤተክርስቲያን በር ላይ ምን እንደደረሰበት ጠንቅቆ ያውቃል። ብዙ አብያተ ቤተክርስቲያኖች ላይ ምን ጉዳት እንዳደረሱ ያውቃሉ። ስለዚህ አንዱ ምእመን ትናንትና የገዛ ቤተሰቡ፣ ጎረቤቱ፣ ጓደኛው፣ የሀገሩ ሰው ምን እየተከናወን እንደነበረ በሃይማኖት ሽፋን ገብተዋል ሰዎች የተከለሉበት መጥተው እዚህ ሊሆን ነገ ይችላል ብለው ያደረሱት ጉዳት ስታስበው ምክር አያስፈልገውም። ደስ የሚለ የትግራይ ሕዝብ ጠንቅቆ አውቋቸው አሁን አቅጣቸውን ይቀየራል ማለት አብዙሃኑ መውሰድ ስላለብን ነው። አብዙሃኑ በነሱ በነ አቡነ ሰረቃ አይነት መንገድ የሚሄድ የለም የለም። እና በጣም የሚገርመ አንዷ ጋዜጠኛ መድህን እንኳን ትዝብቷ ገርመዋት፣ በዚህ ልክ እንደዚህ ይሆናሉ ብላ ያልጠበቀችው ናትና። ግርም ግርም የሚያሰኝ ብዙ ነገሮች አሉ። በዋናነት ደስ የሚለው ነገር ግን ልንገረህ፣ አሁን እኛ ክርስቲያኖቹን ከነሱ ውጭ ባለው መንገድ በብዙ መንገድ በማህበራዊ ሚዲያ እያስተላለፍን ነው። ለሁሉም ሰዎች እያሰረጽን ነው። ትልቅ ሴራ ስራ እየተሰራ ነው። በፌስቡኩ፣ በትዊተሩ፣ በኢንስታግራሙ፣ በቲክቶኩ፣ በትዊተሩ፣ በሁሉም መንገድ በገኘ መንገድ እየተነገረ ነው። አውደ ምህረት ደግሞ አባቶች በትክክል ቀርቦ ትምህርቱን እየተሰጠበት ነው። ብዙ የእንደርታ ልጆች፣ የራያ ልጆች፣ ሌሎችም የሸሬ ልጆች እንዲሁ በአክሱም አካባቢ ከፖለቲካ ገለልተኛ ለማድረግ